በስመ አብ ወወልድ ወንፈስ ቅዱስ አህዶ አምላክ አሜን። ይዌድስዋ መላእክት። መላእክት ማርያምን በመንጦላት ውስጥ ያመሰግኗታል። አዲስ ጣዋ ላንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃል ተቀበየው አላት። ከአንቺ ዘንድ ይመጣልና በማንጸንሽም ያራል። እንዴት ከዳሃ ቤት አደረ እንደ ምስኪን ከሰማያት ውርዱ፣ የእሷን ባህሪ ባሪ አድርጎ ተወለደ። በስድስተኛው ወር ገብርኤል መላክ ከእግዚአብሔር አብ ዘንድ ተላከ ከአንዲት ሀገር ከናዝሬት ገሊላ ከምትባል ለዮሴፍ እጭኛ ከሆነች ከድንግል ዘንድ። የዚች ድንግል ስሟ ማርያም ነው። መልአክ ወደ እርሳ ገብቶ እንዲህ አላት፦ ደስታ ይገባሻል። እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች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 ማርያምን መልአኩን እንደ ቃል ይደረግልኝ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲት አምላክ ነሽና ምስጋና ይገባሻል። ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመች ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉም እመቤት ማርያም ምስጋና ይገባሻል። የሁሉም እናት ማርያም ምስጋና ይገባሻል። ልዑል ማደሪያው ተወኝ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ ብር ያጌጠብሽ ምስጋና ይገባሻል። ጎኖችሽ በወርቅ አመልማሉ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ ሰባት እጅ የምታበሪ ክብርት ካርባራት ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከከበሩ የከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻርቃንን በቀኙ ሀጣንን በግራው ባቆመ ጊዜ እኛን ከሰማያት ከእስጢፋኖስ ከመጥምቁ ከቅዱስ ዮሐንስ ጋር ከሁሉ ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን ለዘላለሙ ይቅርበለን።